ሰላም እንዴት ናችሁ፣ የዩቲዩብ ቻናላችን ተከታታዮች። በዛሬ ቪዲዮአችን እንዴት አድርገን ስልካችን ላይ ምንም አይነት ብር እና የኢንተርኔት ፓኬጅ ሳይኖር አንድ አፕሊኬሽን ብቻ በመጠቀም እንዴት አድርገን በኢትዮ ቴሌኮም የሞባይል ካርድ እንዴት አድርገን አንሊሚቴድ ኢንተርኔት መጠቀም እንደምንችል በዛሬ ቪዲዮአችን ስቴፕ ባይ ስቴፕ ማሳየት ይሆናል። ቀጥታ ወደ ቪዲዮአችን እንላለን። መጀመሪያ ተመልካቾች ይህን ለማድረግ ይህን ማድረግ የሚያስችልንን አፕሊኬሽን ቴሌግራም ቻናላችን ላይ ማስቀምጥላችሁ ይሆናል። እዛ ላይ ገብታችሁ በማውረድ ኢንስታል አድርጋችሁ እዚህ ላይ ማሳያችሁን ስቴፕ ተጠቅማችሁ በስልካችሁ አንሊሚቴድ ኢንተርኔት መጠቀም ትችላላችሁ ማለት ነው። አፕሊኬሽኑን እዚህ ስክሪን ላይ አላሳያችሁ ምክንያቱም ዩቲውብ ቪዲዮን ስለሚያወርድብኝ ማለት ነው። ግን የአፕሊኬሽኑ ስም ቴሌግራም ቻናላችን ላይ ሰቨን ኔት ቪፒኤን ብላችሁ በመግባት አረንጓዴ አይካን ያለውን አፕሊኬሽን በማውረድ መጠቀም ትችላላችሁ ማለት ነው እና መጀመሪያ ላይ ግን እዚህ ሲም ላይ ምንም አይነት ፓኬጅና ካርድ እንደሌለው እዚህ ላይ መጥቻ፣ መጀመሪያ ላይ ላሳያችሁ። መጀመሪያ ላይ ካርድ እንደሌለው ላሳያችሁ። እንደምታዩት ካርድ የለውም። ፓኬጅ ደግሞ እንደሌለው ለማሳየት ቀጥታ በዚህ ሲም ኢንተርኔት አብርቼ ዩቲውብ ከፍቼ ላሳያችሁ ማለት ነው። እንደምታየው ስልኬ ላይ ምንም አይነት ፓኬጅና ብር ስለሌለው እያስጠቀመኝ አይደለም ማለት ነው። እና አሁን ላይ ደግሞ እንዴት አድርጌ አንድ አፕሊኬሽን ብቻ በመጠቀም ያለምንም ፓኬጅና ካርድ ፍሪ ኢንተርኔት መጠቀም እንደምችል አሁን ላይ አሳያችኋለሁ ማለት ነው። ቀጥታ ወደ ፕሮሰሳችን እንለፍ። ቀጥታ ወደ ፕሮሰሱ ላሳያችሁ ማለት ነው። ይህ ለማድረግ መጀመሪያ ላይ የስልካችን ኔትወርክ ፎርጅ መሆን አለበት። የስልካችን ኔትወርክ ደግሞ እንዴት አድርጋችሁ ፎርጅ ማድረግ እንደምችሉ ማታውቁ ተመልካቾች ደግሞ ቀጥታ የስልካችሁ ሲቲንግ ላይ በመግባት እዚ ላይ እንደምታዩት ኮኔክሽን ሚል ሜኑ አለ፤ እሱ ውስጥ እንገባለን። ከዛ ታች ላይ እንደምታዩት ሞባይል ኔትወርክስ ሚል አለ፤ እሱ ውስጥ እንገባና እዚ ላይ የምንጠቀምበትን ዳታ ሲም መርጣለን ማለት ነው። እዚ ላይ እኔ በሲም ቱሎ መጠቀም የፈለግኩ እሱስ እንገባና እኔ ኦሬዲ እዚ ላይ ፎርጅ አድርጌዋለሁ ኤልቲ ፕሪፈርድ ብዬ ማለት ነው። ሴቲንግ ደግሞ ከስልክ ስልክ ሊላይ ይችላል። አንዳንድ ስልኮች ላይ ፎርጅ ብሎ ሊያመጣው ይችላል። እዚ ላይ ኤልቲ ፕሪፈርድ ብሎ እኔ ሊያመጥቶታል። እሱን ሰሌክት እናረገዋለን ማለት ነው። እና ቀጥታውን መጠቀም እንችላለን ማለት ነው። ፎርጅ አንዳንድ ስልኮች ደግሞ ይሄ ሲቲንግ ያልተስተካከለባቸው ካሉ ፎርጅ ብታደርጉትም አያስጠቅማችሁም ማለት ነው እና ይህን ለማስተካከል እዚህ ላይ እንደምታዩ ሲቲንግ ላይ ኔትወርክ ኦፕሬተር የሚል ሜኑ አለ። እሱ ውስጥ እንገባና እዚህ ላይ እንደምታዩት ሴምቱ ላይ ች ሲቲንግ በርታለች ማለት ነው። ቀጥታይን እናጠፋዋለን። ስናጠፋው እዚህ ላይ ታች ላይ እንደምታዩት የምትጠቀሙበትን ኔትወርክ ምረጡ ብሎ ኢትዮ ቴሌኮም እና ሳፋሪ ኮምን እኔ ላይ ያመጡልኛል። ኢትዮ ቴሌኮም ብለን እንመርተዋለን ማለት ነው። ምክንያቱም ቀደም ላይ እንዳልኳችሁ የአፕሊኬሽን የሚሰራው በኢትዮ ቴሌኮም ካርድ ስለሆነ ማለት ነው። እንደምታዩት ኢትዮ ቴሌኮም አድርጎልኛል እና በዚህ መሰረት አሁን ላይ ያለምንም ፓኬጅ እና ካር አንሊሚቴድ የሆነ ኢንተርኔት በዚህ ሲም መጠቀም ይችላሉ ማለት ነው። ቀጥታውን በመጨረሻ ላይ የምናረገው ስቴፕ ቀጥታ እዚህ ላይ እንደምታዩት አፕሊኬሽኑን ኦፕን ብለን ከፍታለን ማለት ነው። እንደምትዩት መጀመሪያ ላይ እንደከፈትን ቴሌግራም ቻናልን ጆይን አርጉ ብለ ያመጣልና፣ ሌተር ብለን ነክተን እናሳልፈዋለን። ከዛ እዚ ላይ እንደምትዩቸው ሁለት ሴቲንጎች አሉ። እዚ ላይ የምናስተካክላቸው የመጀመሪያውን እዚ ላይ ያለችውን ቀስት በመንካት አውቶ በማድረግ እናስተካክለዋለን። ከዛ እዚ ታች ላይ ደግሞ እንደምትዩት ሁለተኛውን ሴቲንግ ደግሞ እዚህ ላይ በመምጣት የመጀመሪያውን ሴሌክት እናደርግለታለን። እና በዚህ መሰረት ሁለቱንም ሲቲንግ በዚህ መሰረት ታስተካክለናል ማለት ነው። አሁን ላይ የሚቀረን ታች ላይ እንደምትዩት እኔ ላይ አራት ሰዓት ፍሪ አንሊሚትድ ኢንተርኔት መጠቀም በሚሰጥበት ሰዓት ይሰጡኛል አፕሊኬሽን ማለት ነው። መጀመሪያ ላይ አፕሊኬሽን እንደከፈታችሁት አንድ ሰዓት ነው የሚሰጣችሁ። ሰዓቶችን ለማስጨመር ደግሞ እዚ ላይ ታች ላይ እንደምታዩት እነዚህም በመንካት አድቨርት ባያችሁ ቁጥር በአንድ አድቨርት ሁለት ሰዓት ይጨምርላችኋል ማለት ነው እና በዚህ መሰረት አስር አድቨርታዩ ሀያ አንሊሚትድ ኢንተርኔት ይሰጣችኋል ማለት ነው። ከዛ ቀጥታ የምታደርጉት መጠን እዚ ላይ ኮኔክት እናደርገዋለን ማለት ነው። እንደምትይት ኮኔክት አድርጎልኛል አሁን ላይ በስልኬ አንሊሚትድ ኢንተርኔት መጠቀም እችላለሁ ማለት ነው። እና አንዳንድ ስልኮች ላይ ደግሞ እንደ ስልካቸው ኔትወርክ ፍጥነት የአፕሊኬሽን ኮኔክት የማድረግ ጊዜው ሊረዝም ይችላል ማለት ነው። እና ይለመቅረፍ አላረግላችሁ የሚል ከሆነ ቀጥታ ዳታውን እንዳበራችሁ ኤርፕሌን ሞድ ታበሩና እሱም ብረት ፍት በማድረግ እንደገና በመሞከር ማድረግ ትችላላችሁ ማለት ነው።